ሰላም! ሰላም! የዶች ቤተሰቦች፣ እንኳን ወደ ቻናላችን ላይ በድጋሚ መጣችሁ። በዛሬው ቪዲዮችን በእርግጠኝነት ትዝናናላችሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ለቻናል ላይ ደግሞ አዲስ ከሆናችሁ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ወሬ ሳላበዛባችሁ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ምን ብለህ ምንም ባለፈው መን ብለሽ ነበር? ቪዲዮ እንሰራለን አላች። አረ እንሰራለን ስላልወራን እኮ ነው፣ አለማውራት ማለት ነው። እንሰራለን አለች። ለአይነት አይዲያ ምናምን፣ እኔ ቆንጆ ቆንጆ አይዲያ ቅርፌልሽ ነበር። አይዲያ በኮንተንት ደረጃ እኮ አላወራንበት፣ ለዛ ነው ስታይሉን ፈልግው ነበር። እንዳሰብኩት አልመጣልኝ እንዲ ፀጉር ስትቆረጡ የሚያስጠላው ስትታጠቡት አርሜክስ ምን ትጠቀም? እንደኛ አይገርምም። ይመቸኛል ያለ ከንፈሪ ከአርሜክስ አርባ ብር ስድስት መቶ ብር ገብቷል እኔ ምለሙን እንትን ጌም ልገባ ነበረ ከማን ጋር እንትን እየጠበቁኝ ነው እነሱ ጠርቶኝ ነበር የገባሁትና በላላ በኋላ ላ አላስቀየምኩ ፍሬንድ ስ ከየኔ ፍሬንዶች አሉ ከነሱ ጋር ሰላም ነው። ብርሃን መሰለሽ በምሽት እግዚአብሔር ይመስገን። ወይ ንግ ታውቀናት ወይ እግዚአብሔር ይመስገን። እንደማነኝ እና

የማትርትር ነኝ ያንተ ትርትር በኋላ ፖስተዋል። በዓል ካለ እንደዛ ሰተእየነገርኩ ደግሞ እየነጋ ይበል። እኔ ምንም አይደለም። አቡሻና ቦቸራ እኮ ናቸው። አቡሽና ቦቸራ፣ ግድ የለህም ፖስት አድርገው፣ ግድ የለህም፣ ግድ የለህም አሉኝ። ሲጀምር ዛሬም ቪዲዮ ፖስት አድርጌ እኮ መቤትን አልወጣልኝም እና በጣም ተናድጃለሁ። ማርያምን፣ በጣም በጣም ታይሚንግህን ጠብቅ። ሲጀምር አንተ አንድ ሰዓት ቲክቶክ ላይ ዘጠኝ ሰዓት ከሆነ ያስለመድከው። ሁሌም ስትለቅ በዘጠኝ ሰዓት ነው። ሰዓቱማ እኮ ከሰባት ሰዓት እስከ ስምንት ሰዓት እስከ ስንት ሰዓት ባለው ፒስ ነው። ሰባት ሰዓት ስምንት ሰዓት ላይ ጸዲስ ሰዓት ነው። ሁሌ እንደዚያ ነው የምለቀው፣ ግን የሆነ ቪዲዮ ከሰራሁ በኋላ ከዛ በኋላ በቃ ተመታ ተመታ እልክልሻለሁ። የተቀረፀ ቪዲዮ አለ አይደለ የሆነ ምን አይነት? ቆይ ልክልሻለሁ። አዎ እኔ ደስ ይላል። ያንተ ተፈተበለኝ እኔ አሁን ያያ ኒ ውድ ቤተሰቦች፣ ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። በጣም ነው የሚያምረው። በጣም ነው የሚያምረው። መጣም ቲክቶክ ላይ እዚህ ላይ ብላይ ሆኚ ኮመንት አደረገልኝ። ሄሎ ስዬልሽ ነበር እና መቼ ስጥሽ ምናምን ብሎ ማለት ነው። ከዛ የአባች ነው ሚለው አካውንቱ እንትን ፎሎ አደረግኩት። ና ኢንቦክስ ላይ አግባራኝ ልኩት። ከዛ ወዲያው ላከልኝ የሳለው ሲ ያምር። ደግሞ በአካል ብታዩት ደግሞ ስማ ያምራል። አሁን ራሱ አንቺ ነው ይመስላል። ናንተ ብቻ ናቸው ስ ያንስ

ኔ ጊፍት ያብል ነው ጋይስ አንድ ሰው ግን ለመሳል ከብዳለው መሰለኝ። ሁለት ሰው ስለኛል፣ አላማረኝም። ቆንጆ ምንም ራንሰም፣ ደህና ነሽ በልልኝ። ራንሰም ሸሪክ፣ ደህና ነሽ

አይከብድም ግን ግን አስር ስድስት መቶ እየደረሱ መመለስ ለኛም ከብዱ ነው። ሰቆአለን ሲጀመር ቀስ ወደፊት። ዛሬ የምንቀጣጣ ይመስልሽን? ምን ነው እንደ ትላንትና አይነት ጌም ነው ግን የምፈልገው እኔ ግን አይመስለኝም። ብተኝ ይሻልሻል እያለኝ ነው ውስጥሽ የአንቺ ውስጥ ደግሞ። አይዞሽ ትተኛለሽ ቀስ እያለሽ እሺ ምን ይሻላል ታዲያ? ለምን ገዝት አንገባም? ስሙ ሩት ሁላችንም ማርያምን አንድ ቤት ሄደን የሙ የአፍላ ፍቅር ገዝት እናድርገው። ሄደን እንደ የአፍላ ፍቅር ፋሚሊ የሚመጣውን ለማን ፑሽ አድርጌ ለማለት ሆነ የሚለው አዎ ተቀልሻ። ግን እንደዚህ ብሎ የሚተው እንዳለ በጣም በጣም። እሺ ምን እናድርግ ይሻላል? ኧረ ብዙ ነን

ከስራ ዋሳ ሲሉት እዛ ነኝና ዋሳ። እኔ ናፈቀኝ አርባ ምንጭ ነው ናፈቀኝ። እንዳለን አለ እንግሊዝ ሆነን ያለው እውነት ናፈቀኝ። ተጎዳሁ እኮ እኔ በእውነቱ ባለመምጣቴ ብዙ የቀሩብኝ ነገሮች አሉ፣ ሙቀትና አሳ ከዛ ሐይቅ። እኔ እንትና የአሪድን ብሎክ ካየው በኋላ ነው ቆጨኝ እንዳለ ነው። ቲክቶክ ላይ እኛም ለቀናል ሮት ታይ

የሆነ ችግር አለ። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። እግዚአብሔር እንዳቀጧቸው አለ ለሁለቱም አንዳንድ ጌም ማስቀጣቸው እና እንዳቀጧቸው አለ። እመቤቴን እመቤቴን፣ እንደው ምን አይነት የተባረከ ሰው። የእኔ ደግሞ እግዚአብሔር ይመስገንና ቀጣቱላ መረጠልኝና አሳዘነች። እንዲህ በቃ ብዝዝ ብላ አሳዘነች። ቅጣት ሁሎ ተበረጠልሽ። ስሪ ግን ቆንጆ ቅጣት እውነት ያላ እንዲሁም አቀለልላት። ምን ዘፈኝ መስፍን ድምፅሽ ያለ አደለ አሁን ለምሳሌ ቲክታክ ላይ ስሰሪ ሊፕሲንጎች ምናምን ያበሩ ናቸው። እንደዚህ ያርሽ ና ምናምን ታስቦ ነበር የሚያቤት እሷ ምን ትልሻለች? ከዛ በኋላ ምናምን ዓርብ ዕለት ማታ ነው። በደንብ በደንብ የፍቅር ዘፈን የፍቅር ዘፈን ነው የምፈልገው። የፍቅር ዘፈን ያልከኝ ጭራሽ እንደ ምን ሆነህ ነው? ቀስቴ በስትክል ዝፈኛ አርብለት ማታ ነው ለቅዳሜ ስሚን ወይ ቀስቴ ምን ምን ምን ይደረግ ፈጥሮቹ የሆነ ቤባ በሚባል አካውንት ማለት ነው። ዜሮ ዜሮ ፎሎወር ዜሮ ፎሎዊንግ ፌክ አካውንት ነው። ቤስ መጣና እናንተ የገጠር ልጆች መዝናኛ ብሎ ጽሙልናል። ፌክ አካውንት ነው። ዋው ዋው ዋው ዋው

አዎ መንግስት መንግስቱ ነው። መንጌ ተዋ። እንዳንተ ደግሞ እሺ፣ ንገረን። ቅጣት አምስት ሺህ ያው ከበድ ያለ ቅጣት ነው አይደለ? ሄሉዬ ከበድ ይከብዳል። ዙሩ ከሯል። ሲጀምር ምን ሆናችሁ ነው እናንተ? ታላሳ ግዴ አቱ ኪንግነ ትያለሽ ወይም ደግሞ ትጽፍያለሽ እዚህ ጋር ከሁለቱ አንዱ እንዳንድ ቅጣት ሁለተኛ ግድ ምታታለ የለም ቅጣቸው ቅድ የለም አንድ ቅጭ እና እስከዚያ አስብበታለሁ። አብዱ ኪንግ ነህ፣ አብዱ ኪንግ ነህ፣ አብዱ ኪንግ ነህ፣ ትችላለህ። አብዱ ኪንግ ነህ፣ መብትዬ ነው። እሺ እሺ፣ ቆይ ቆይ፣ ሀብቱ ነው ያልኩኝ። ሀብቱ ሀብቱ፣ በቃ ሀብቱ ኪንግ ነህ፣ ሀብቱ ኪንግ ነህ፣ በጣም ትችላለህ፣ ትለያለህ። ሀብቱ ኪንግ ነህ ሀብቱ ኪንግ ነህ። ሀብቱ ኪንግ ነህ። ሀብቱ ኪንግ ነህ። አንተ ትችላለህ። በቃ ንጉስ ሀብቱ ኪንግ ነህ። ሶስተኛውን ነገር ነው ብዬ በቃ የቅድም ኢሞጂ

ራንሰም ነገር ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ። አንደኛ ቅጣት ቦርጫ ሆዳችሁትና ሆዳችሁትና ከኋላ ጨርቅ ትከቱ እና ትጨፍራላችሁ ዘፈን ተከፍቶላችሁ። ሁለተኛ ቅጣት ኢፌክት ትቀይሩ እና የራንሰምና የደባሪት በግ ነን እያላችሁ እንበትላላችሁ አስር ጊዜ ሶስት ቅጣት ደግሞ ተንበርክካችሁ ታዴ ኪንግ ነህ የእኛ ፋሚሊ አይችልም ብላችሁ ትቀብሩታላችሁ። እናንተ ፋሚሊ የእኛ ፋሚሊ እኛ ፋሚሊ ታሞጉታላችሁ ታዴን ኪንግ። አሁን ከቀስቴ እንጀምራለን። ቆይ በየተራ ቀስቴ የማንበግ ነህ? አሁን ቅጣታችሁ ተቀብሩክብር በሌልኛም ሳይቀናለእሺ ይኸው በሉ ጀምሩ። እሺ ቀስቴ የማንበግ ነህ? የማንበግ ነህ? ሌላ ቅጣት የራንሰምና የደንባሪት በግነኝ ያልክ ምበ ነው የምፈልገው እሺ የማን በግ ነህ? የራንሰም ና ደንባሪት በ በነ እንደ አንተ የራንሰም ና ደንባሪት በግ ነኝ ትልና በ ቶሎ ቶሎ ተቀጡ። ይሄ ቅጣት አለባቸው ወይ ሰውዬ ማለት አንተ ጋር ቁሻ አይደረግም። የደንባሪት እና የራንሰም በግ ነኝ በ አዎ ቶሎ ቶሎ አስር ጊዜ የደንባሪት እና

አስር እንበበል እንበግኝ ብቻ ነው እያልክ ያለው። እንበበል እንበ ቀስ በስነ ስርዓት እየተቀጣ ነው። ውድ ቤተሰቦች ላይክ አንርሳ፣ ኮሜንት ሴክሽን ላይ ኮሜንት እንጻፍ። መልካም ቆይታ እሺ ታካች ይሄ ለከ የማን በግ ነሽ? የደንባሪት ነ ላይ ሁለተኛ ቅጣት ምን ይሁን? ደንባይት ንገራቸው። ሁለተኛ ቅጣት አስር ጊዜ መሬት ላይ መንከባለት ይቀጣሉ፣ ቀጣሉ ይቀጣሉ፣ ቀጣሉ ይላል። በቃ ደናደሩ እንቅልፍ ይመቷል። አረጋ ይስጥልናል እንዳይደረግ ሀብቱ አደራህን ባስረን እንዴት ነው ሰዓት እንዳለበት አሁን እኛ አስር ሺህ እንገባለን ብላችሁ ነው ኧረ ተው ተው አታስቀውም ሀብቱ ትችላለህ መቤቴን ሀብቶ አመሰግናለሁ ይኔ አባት እግዚአብሔር ስጥል ትችላለሁሀብት አንደኛ አንደኛ፣ በሳፋ ወይም በማስታጠቢያ ውሃ እና ሀያ ጊዜ ቆልፍ። ሁለተኛ ቅጣት ትንከባለላላችሁ፣ ጊዜ ትንከባለላላችሁ እንደዚህ

እኔ ኪንግ አለ ነበር እሺ ተቃጭ ሀብቱ ትችላለህ እግዚአብሔር ሀብቱ ትችላለህ ተቃጭ እሺ

እንደ አይደርሱም እንደ አይደርሱም። ታይሚንግ አንድ። ያ ቅጣት ታዴኪንግ ብላችሁ ግንባራችሁ ላይ ትጽፋላችሁ። ሁለተኛ ቅጣት ንገራችሁ ደንባሪት ነበረች። እሺ ሁለተኛ ቅጣት ደግሞ እንዳላችሁት ውሃ ጎድጎድ ያለ ውሃ ታደረጉና ውሃ አድርጋችሁ ቁልፍ ታወጣላችሁ፣ ቁልፍ ታወጣላችሁ ከዛ ውስጥ። ሶስተኛ ቅጣት ደግሞ እንደዚህ ነው ን እግዚአብሔርን ቀይር፣ ይፀጉርሽ ይበላሻል። ሌላ ቅጣት ተቀጫ። እኮ ንቲኒ ያለኝ በእናትሽ ሌላ ተቀጫ። አራተኛ ቅጣት ልጨምርላችሁ። ተንከባለሉ እንደኔ፣ ሀያ ጊዜ ተንከባለሉ። ምጣስ የሚባል ነገር የለኝም በአሁን ሰዓት። አሁን ምንድን ነው የሚሻለው? እያየች ነው እያየው ነው እያየው ነው እያየው ነው እያየው ነው። እጅ ቀስቴ ምን እያደረክ ነው? ምን እያደረክ ነው? ጠምታት ነበር ትጠጣ። ካቅምበል የሆነብኝ እኮ እግዚአብሔር ይመስገን። ቀጥታ ይኸውልህ እንደዚህ መጠጣት ነው። እንደዚህ ቀጥ ብሎ እጁ

አንድ ያ ቅጣት ታደኪንግ ብሎ ግንባር ላይ መጽሐፍ። ሁለተኛ ቅጣት ደግሞ መውጣት። እሽ፣ ኮልጌት ተቀቢ በቃ ችልሽ። እሽ ኮልጌት